ከፍተኛ ትንቅንቅ የታየበት ድራማዎች ያጀቡት የሳምንቱ ተጠባቂ ጨዋታ ሁለት ለሁለት በሆነ የአቻ ውጤት ተጠናቋል። ማንቸስተር ዩናይትድ ያለፉትን ጥቂት ጨዋታዎች በቶተናም ሆስፐርስ የበላይነት ሲወሰድበት ቆይቷል። ስለሆነም በዚህ ጨዋታ ላይ ከፍተኛ የማሸነፍ ግምት የተሰጠው ለቶተናም ሆስፐርስ ነበር። ምናልባትም በዛሬው ጨዋታ ላይ ማቲያስ ዴሊት በመጨረሻዎቹ ሰከንዶች የአቻነቷን ጎል ባያስቆጠር ኖሮ እንደተገመተው ሁሉ ማንቸስተር ዩናይትድ በቶተናም ሊሸነፍ ተቃርቦ ነበር። ነገር ግን በእልህ አስጨራሽ ትግል ማንቸስተር ዩናይትድ ከሜዳ ውጪ አንድ ነጥብ ይዞ ተመልሷል። ጨዋታው እንዴት ነበር? ማንቸስተር ዩናይትድ በእጁ የያዘውን ሶስት ነጥብስ እንዴት ሰጥቶ ከጨዋታው ላይ አንድ ነጥብ ብቻ ይዞ ሊወጣ ቻለ? ከዚህ በተጨማሪ በጨዋታው ላይ ምን አንኳር ነጥቦች ነበሩ የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውዴ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሎን ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመሪያችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በአስራ አንደኛ ሳምንት የእንግሊዝ ፕሪምየር ሊግ ተጠባቂ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱ የነበረው የማንቸስተር ዩናይትድ እና የቶተናም ሆስፐርስ ጨዋታ ነበር። ጨዋታው እንዲጠበቅ ያደረጉት ብዙ ምክንያቶች አሉ። በባለፉት ጥቂት ጨዋታዎች ላይ ቶተናም ሆስፐርስ በማንቸስተር ዩናይትድ ላይ ከፍተኛ የበላይነት ሲወስድ ተመልክተናል። ከዛ ባለፈ ደግሞ ትላንትና በነበረኝም ፕሮግራም ላይ እንደገለጽኩት ሮበን አሞሪም የወሩ ምርጥ አሰልጣኝ እንዲሁም ደግሞ ብሪያን ሙቤሞ የወሩ ምርጥ ተጫዋች ተብለው ተሸልመዋል። ይህ ከሆነ እንግዲህ በማግስቱ ወይም ደግሞ በቀጣዩ ቀን ነው ሁለቱ ክለቦች ጨዋታቸውን ያከናወኑት። ከዛ ባለፈ ደግሞ ቶተናም ስፐርስ በፕሪምየር ሊጉ ወጥ ጊዜን እያሳለፍ አይደለም የሚገኘው። በሆኑ ጨዋታዎች ላይ ሊያሸንፍ ይችላል፣ ከዛ ደግሞ በሆኑ ጨዋታዎች ላይ ውጤት ሲያጣ ወይም ደግሞ ነጥብ ሲጥል ልንመለከተው እንችላለን። እና በእነዚህ ጉዳዮች መነሻነት የጨዋታ መርሃግብሩ በከፍተኛ ጉጉት እንዲጠበቅ ያደረጉት ጉዳዮች እነዚህ ነበሩ። ጨዋታውን ለተመለከተ በተለይም የመጀመሪያው አጋማሽ እምብዛም የሚያዝናና ከፍተኛ ፉክክርም የተመለከትንበት አልነበረም። ጨዋታው በጣም ብዙ ፉክክር የታየበት በሁለተኛው አጋማሽ በተለይም ደግሞ አንዳንድ ቅያሬዎችን ከተመለከትም በኋላ ነበር ቶተናም ስፐርሶችም የበለጠ ወደፊት ወጥተው እያጠቁ ሲጫወቱ ስንመለከት ነበር። እንዲህ አይነቶቹ ጉዳዮች ደግሞ በኋላ ላይ የጨዋታውን ውጤት ሲቀይሩ ተመልክተናል። በዚህ ጨዋታ ላይ በባለሜዳው ቡድን ቶተናም በኩል እንደተመለከት ነው በሳምንቱ አጋማሽ ኮፐንሃገንን በቻምፒዮንስ ሊግ አራት ጎሎችን አስቆጥረው አሸንፈው ነው ወደዚህ ጨዋታ የመጡት። ወደዚህ ጨዋታ ደግሞ ሲመጡ በመሀል ተከላካይነት ቦታ ላይ እንደነ ክርስቲያን ሮሜሮና ሚኪ ቫንደንቨን ያሉ ተጫዋቾች በመሀል ተከላካይነት ቦታ ሲጫወቱ ተመልክተናቸዋል። ይሄ የተለመደው ጥምረት ነው ወይም ደግሞ የተለመደው ተከላካይ መስመር ኮምቢኔሽን ነው። በቶተናም በኩል ያለፉትን በርካታ ጨዋታዎች ስንመለከተው የነበረው ከዛ ባለፈ ፔድሮ ፖሮ በዚህ ጨዋታ ላይ ብዙ ኳሶችን ክሮስ ሲያደርግ ብዙ ኳሶችን ሲያሻማ እየተመለከትነው ተጫዋች እንዲሁ በቋሚ አሰላለፍ ውስጥ መጀመሪያ የቻለ ተጫዋች ነው። በቶተናም ስፐርስ የዛሬው አሰላለፍ ላይ ፔድሮ ፖሮ እንደተመለከተ ነው በተደጋጋሚ ጊዜ ወደ ተቃራኒ የግብ ክልል በመድረስ ወደ ማንቸስተር ዩናይትድ የግብ ክልል በመድረስ የግብ ሙከራዎችን እንዲያደርጉ ለቡድን አጋሮቹ ኳሶችን ሲያሻማላቸው፣ ሲጥልላቸው በተደጋጋሚ ጊዜ ይታይ ነበርና ምን ያክል እዚህ ጨዋታ ላይ ለቶተናም ጎል ማስቆጠር በተለይም ደግሞ ተቀይሮ እስከወጣበት ደቂቃ ድረስ የተሻለ እንቅስቃሴ ለማሳየት ሲሞክር ነበር። እንዲሁ ደግሞ ዣድ ስፔንስ እንዲሁ በግራ መስመር ላይ ተሰልፎ ተጫውቷል። ፓሊኒያ፣ ፓፔማ፣ ታርሳር፣ ዣቪ ሲሞንስ፣ ብሬናን ጆንሰን፣ ሪቻርልሰን እና ኮሎሞዋኒ ደግሞ እንዲሁ ቀሪዎቹ በኤስት 11 ላይ ወይም ቋሚ 11 ውስጥ የተካተቱ የቶተናም ስፐርስ ተጫዋቾች ናቸው። በአንጻሩ በማንቸስተር ዩናይትድ በኩል የሚጠበቀውን አሰላለፍ ተመልክተናል። ምናልባት የኑሴር ማዝራዊ ጉዳይ ካላነሳን በስተቀር ማንቸስተር ዩናይትድ በባለፉት ጨዋታዎች ላይ ሲጠቀምባቸው የነበሩትን አሰላለፎች ነው አሁን በተደጋጋሚ ጊዜ በተከታታይ ጨዋታዎችም ላይ እያሳየ የሚገኘው። በባለፈው ጨዋታ እንግዲህ አማ ዲያሎ ና ዲዮጎ ዳሎ እንደ ዊንግ ባክ አሰልጣኙ የተጠቀማቸው ተጫዋቾች ናቸው። ሌኒዮሮ በቋሚነት ጀምሮ ነበር። በባለፈው ጨዋታ ኑሴር ማዝራዊ በቋሚ 11 ውስጥ አልተካተተም ነበረ። እንደውም ሰባ ሰባተኛው ደቂቃ ላይ ነው ተቀይሮ ወደ ሜዳ የገባው። በዚህ ጨዋታ ላይ ግን ኑሴር ማዝራዊ በቋሚነት የጀመረ ተጫዋች ነው በአሰልጣኝ ሩበን አሞሪም አማካኝነት። እንዲሁ ደግሞ የሃሪ ማጓይር ና የሉክ ሾ የካዜሜሮ ና የቡርኖ ፈርናንዴዝ ጥምረት እንደተጠበቀ ነው። ፓትሪክ ዶርጉ፣ አማዲያሎ፣ ብሪያን ሙቡሞ ና ማቴዎስ ኩኛ ደግሞ በቋሚ አስራ አንድ ውስጥ መጀመር የቻሉ ተጫዋቾች ናቸው። እንግዲህ በመጀመሪያዎቹ ጥቂት ደቂቃዎች ላይ እንደተመለከት ነው ማንቸስተር ዩናይትድ ኳሱን ተቆጣጥሮ ለመጫወት ጥረት ሲያደረግ ነበረ ሚያግን ሙከራ ለማድረግም በጨዋታው ላይ የተሻለ ቡድን ሆኖ እየተመለከት ነው የአሞሪሙን ማንቸስተር ዩናይትድ ነው ምክንያቱም ከጨዋታው ፊትም አስቀድመው እንደተናገርኩት በተቃራኒ የፍጹም ቅጣት ምትግብ ክልል ውስጥ በተደጋጋሚ ጊዜ በመገኘት የግብ ሙከራዎችን በማድረግ የግብ እድሎችን በመፍጠር ኢን ኢላማቸውን የጠበቁ ሙከራዎችን በማድረግ ከፊት ተርታ ላይ ከተቀመጡ ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። ይህም በሊጉ ያላቸውን በተደጋጋሚ ጊዜ በማጥቃቱ ላይ የሚያሳዩንም ፐርፎርማንስ በደንብ ቁልጭ አድርጎ የሚያሳይ ነው እና እዚህም ጨዋታ ላይ እንግዲህ የተመለከተ ነው። በተለይ በመጀመሪያዎቹ ደቂቃዎች ያንን ያሳየ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል። በእርግጥ ሁለቱም በታክቲክ የታጠረ አጫዋትን ይዘው ነው ወደ ሜዳ የገቡት። ታክቲክ ያጠረው በታክቲክ በጣም የተወጠረ ነገር ግን ክፍተቶችን ሲያገኙ ሁለቱም ቡድኖች ያንን ክፍተት ለመጠቀምና ያንን ክፍተት ደግሞ ተጠቅመው ምናልባትም የግብ ዕድሎችን መፍጠር ከዛ በተጨማሪ ደግሞ እነዛን የሚፈጥሯቸውን የግብ ዕድሎች ወደ ግብነት ለመቀየር ሙከራዎችን ሲያደርጉ በዚህ ጨዋታ ላይ ስንመለከት ነበር። እንግዲህ የጨዋታ ውስታትም ቢሆንም ይነግረን በሁለቱ ቡድኖች በኩል የጨዋታ መርሃ ግብሩ ሲደረግ ማን የተሻለ ጨዋታ አሳይቷል? የመጀመሪያ ውስጥ አጋማሽ ላይ በተለይም ደግሞ የ ማንቸስተር ዩናይትድ እና የቶተናም እንቅስቃሴ ምንድን ነበር የሚለውም ስንመለከት፣ እንግዲህ ብዙን ጊዜ ማለት በሚቻል ሁኔታ ማንቸስተር ዩናይትድ የተሻለ እንቅስቃሴ ለማሳየት ሙከራዎችን ያደረገበትን ደቂቃ ተመልክተናል። ግን ሁለቱም ማጥቃቱ ላይ ጥሩ የነበሩበት አጋማሽ አልነበርም። ይሄ ደግሞ አንድ ቁጥራዊ መረጃ በደንብ ግልጽ አድርጎ ሊነግረን ይችላል። ይህንን ነገር በደንብ የሚያብራራ የዩናይትድ ኤክስፔክትር ጎል 0.29 ነው፣ በመጀመሪያው 45 ይህ ማለት በጣም ደካማ የሆነ ቁጥር ነው። በተለይ ማንችስተር ዩናይትድ በተደጋጋሚ ጊዜ ሙከራዎችን የሚያደርግ ቡድን ከመሆኑ አንጻር እንዲሁ ደግሞ ሶስት ሙከራዎችን ዩናይትድ ሞክሯል። አንዱ ኢላማውን የጠበቀ ነበር፣ እሱ ወደ ግብነት ተቀይሯል። 46 በመቶ ማንችስተር ዩናይትድ በመጀመሪያው አጋማሽ ኳስ ተቆጣጥሯል። በአንጻሩ በቶተንሃም ስፐርስ በኩል 0.07 ነው ኤክስፔክትር ጎላቸው ይሄ በባለፈው ሳምንት በሙሉ ዘጠና ደቂቃ በቼልሲ ጨዋታ ላይ የተመለከትነው ቁጥራዊ መረጃ ነው። 0.07 ኤክስፔክትድ ጎል፣ ሶስት ሙከራዎችን ሞከሩ። ከሶስቱ አንድ ኢላማውን የጠበቀ ሙከራ አላደረጉም። 54 በመቶ ኳሱን ተቆጣጥረው ለመጫወት ሙከራ ሲያደርጉ ነበር። ስለዚህ እዚህ ጨዋታ ላይ በሁለቱም ቡድኖች የበለጠ በጥንቃቄ ለመጫወት ሙከራዎችን ሲያደርጉ በጥንቃቄ ወደ ግብ ለመድረስ ሲሞክሩ የነበረበትን ሂደት ነው ስናየ የነበረው። ምናልባትም ግን በተደጋጋሚ ጊዜ በመልሶ ማጥቃት እንዲሁም ደግሞ በፋስት ብሬኮች አደገኛ የሆኑ ማጥቃቶችን ሁለቱ ቡድኖች ለማድረግ ከፍተኛ ጥረት ሲያደርጉ ተመልክተን ነበር። በተለይ ግን የዩናይትዶች ካውንተር አታክ፣ የማንችስተር ዩናይትዶች የመልሶ ማጥቃት እጅግ በጣም አስፈሪ የመምሰል ሁኔታ በዚህ ጨዋታ ላይ ይታይበት ነበረ። ከዛም በኋላም ቢሆን እንግዲህ በሰላሳ ሁለተኛው ደቂቃ የመጀመሪያውን ጎል ብሪያን ሙቡሞ ለዩናይትድ አስቆጥሯል። ብሪያን ሙቡሞ ይህንን ጎል ሲያስቆጥር እየተመለከት ነው። ፍጹም የሆነ ስህተት ነበረ። በቶተንሃም ሆስፐርስ በኩል ኳሱን በቢልዳፕ መስርተው ለመውጣት ይሞክሩ ነበረ። አልተሳካላቸውም። ኳሱ ኢንተርሴፕ ተደረገ። የማቴዎስ ኩኛን ፓስ ተመልክተናል። አማድ ዲያሎ በአስገራሚ ሁኔታ ቺፕ ያደረገለትን ኳስ ነው ብሪያን ሙቡሞ ወደ ግብነት መቀየር የቻለው። እንግዲህ ብሪያን ሙቡሞ ትላንትናም የነበረኝ ፕሮግራም ላይ እንዳነሳሁት በተደጋጋሚ ጊዜ ሲገጥማቸው ጎል ከሚያስቆጥርባቸው ተጋጣሚዎች መካከል አንደኛው ቶተንሃም ሆስፐርስ ነው። በጣም ብዙ ጎል ያስቆጠረባቸው ብራይተን እና ሳውዛምብተኖች ላይ ነው አምስት አምስት ጎሎችን ያስቆጠረው። ከዚህ ጨዋታ በፊት በቶተንሃም ላይ አራት ግቦች ነበሩት። አሁን አንድ ጎል ሲጨምር አምስተኛ ጎሉ ሆነ ማለት ነው እና እኔ በክረምቱ ማንችስተር ዩናይትድ ካስፈረማቸው ተጫዋቾች በጣም ምርጥ ከሚባሉ ተጫዋቾች መካከል ብሪያን ሙቡሞ ቀዳሚው ተጫዋች መሆኑን መናገር ይችላሉ ምክንያቱም በየጨዋታው ላይ ተጽዕኖ ፈጣሪነቱን ያሳያል ወይ ጎል ያስቆጥራል ወይ አሲስት ያደርጋል ብቻ ከሆነ ኢንቮልቭመንት ጋር ነው የሚመጣው እና እንደውም ቀደምን በቀጥታ ስርጭ ፕሮግራማችን ላይ ስናነሳ እንደነበረው ዩናይትድ ልክ የአፍሪካ ዋንጫ ሲጀምር እነዚህ ተጫዋቾች ወደ ሀገራቸው ብሔራዊ ቡድን ስለሚያመሩ አማድ ዲያሎ በኮት ደቫር ብሔራዊ ቡድን እንዲሁ ደግሞ ኑሴር ማዝራዊ በሞሮኮ ብሔራዊ ቡድን ከአምሩን ደግሞ ብሪያን ሙቡሞን ትፈልገዋለች እና እነዚህ ተጫዋቾች ወደ የብሔራዊ ቡድኖቻቸው ሲሄዱ በዚህ ቦታ ላይ እንኳን በቂ የሆነ ምትክ እንኳን አላቸው ብሎ መናገር በጣም አስቸጋሪ ሊሆን ይችላል እና እኔ በዚህ የክረምቱ የዝውውር መስኮት ይህንን ክለብ ከተቀላቀሉ ተጫዋቾች መካከል በጣም የተዋጣለት ዝውውር ብዬ የማነሳው ይሄ የ ብሪያሙ ቡሞ ዝውውር ነው እና ትላንትና ነው እንግዲህ የወሩ ምርጥ ተጫዋች ተብሎ የተሸለመውና ለምን የወሩ ምርጥ ተጫዋች ተባለ? ለምንድን ነው ይህን ሽልማት ፕሪምየር ሊጉ የሸለመው የሚለውን ነገር በደንብ ግልጽ አድርጎ ያሳየ ፐርፎርማንስ። በተለይም ጎሉን ስትመለከቱ ብዙም አልተቸገረም። ፍሪ ሄደር ነበረ። ኳሱም በጥሩ ሁኔታ አገኘው፣ በቀላሉ ከመረብ ጋር አገናኘው ብሪያን ሙቡሙ እና የመጀመሪያው አጋማሽ ላይ የተመለከትነው የማይስተር ዩናይትድ ጥሩ የሚባለው የማጥቃት እንቅስቃሴ ይህንኛው ነበር። በከፍተኛ ሁኔታ ልናነሳ የምንችለው በተለይ አንዳንድ የማጥቃት እንቅስቃሴዎችን ሲያደርጉ ተመልክተናል ግን በጣም አስፈሪ የሚባለው እና ከዛ ደግሞ ወደ ግብነት ሲቀየር የተመለከት ነው፣ ይሄንኛው ሙቭመንት ነው። ሶ በመጀመሪያው አጋማሽ እንግዲህ እንዲህ አይነቱን ጨዋታ ተመልክተናል። ቅድም እንዳልኳችሁ ለአይን የሚስብ ጨዋታ አልነበረም፣ ወይ ማራኪ የሚባል ጨዋታ አይደለም የተመለከት ነው። ሞር በሁለቱም በኩል በጣም ጥንቃቄ የታየበት ጥንቃቄን ያማከለ የጨዋታ መርሃ ግብር በመጀመሪያው አጋማሽ በሁለቱ ቡድኖች በኩል ተመልክተናል። ታዲያ ሁለተኛው አጋማሽ ላይ ምን ለውጦች ተደረጉ? የሚለውን ነገር ስናይ በሁለተኛው አጋማሽ የተደረጉ ወሳኝ ለውጦች ነበሩ። ኮሎ ሙዋኒ በጨዋታው ላይ ምንም የተለየ ነገር ሲፈጠር አልተመለከትንም። ዊልሰን ኦዶበርት ወደ ሜዳ ሲገባ ኮሎ ሙዋኒ ተቀይሮ ወጣ። እንግዲህ ቶማስ ፍራንክ በሁለተኛው አጋማሽ ወደ ሜዳ ሲገቡ ጎል ለማስቆጠር የተሻለ እንቅስቃሴ ለማድረግ በተደጋጋሚ ጊዜ የተቃራኒን የፍጹም ቅጣት የምትግብ ክልል ለመፈተሽ ሙከራዎችን ሲያደርጉ ነው ስናየ ነበረው። ይሄ በጣም ግልጽ ነው። እዚህ ጨዋታ ላይ የመጀመሪያውን አጋማሽ ጥሩ ያላጠቃ ጥሩ ጥሩ ፐርፎርማንስ ያላሳየ ቡድን ሁለተኛው አጋማሽ ላይ ወደ ሜዳ ሲገባ ሞር ለማጥቃት ኳሱን ተቆጣጥሮ ለመጫወት ጥረት እንደሚያደርግ በግልጽ መናገር ይችላል። ሶ ይሄም ጨዋታ ላይ እየተመለከትነው እንዲ አይነቱን እንቅስቃሴ ነው እና እንደውም ምናልባት ሴኒ ላመንስ እዚህ ጨዋታ ላይ ባይኖር ኖሮ እሱ እንዳዳናቸው ኳሶች ባይሆን ኖሮ በዚህ ጨዋታ ላይ በፍጹም ዩናይትድ አንድ ነጥብ የሚይዞ አይወጣም ነበር። ሀምሳ ሁለተኛው ደቂቃ ላይ ክርስቲያን ሮሜሮ በጣም በሚያስገርም ሁኔታ የሞከራትን ኳስ ግብ ጠባቂው ሴኒ ላመንስ ነው ያዳ ነው። እና ተመልከቱ ምን ያክል በዚህ ጨዋታ ላይ ቶተናም የበለጠ ፕሬዠር ለመፍጠር ሲሞክር እንደነበር፣ ጫና ለመፍጠር ሲሞክር እንደነበር ይህንኛው ሙከራ በደንብ የሚያሳይ ነው እና ኳሱ ደግሞ በተለይ እንደዚህ ተሻጋሪ ኳሶች ሲሆኑ የግንባር ኳሶች ሲሆኑ ለግብ ጠባቂዎች በጣም ያስቸግራል። ያንን ኳስ ሴቭ ለማድረግ ወይም ለመመለስ እጅግ በጣም አዳጋች ሆኖ እንመለከቷለን እና የሮሜሮ ያቺ የአየር ላይ ኳስ ግብ መሆን የምችል ነበረች። ከሁለት ደቂቃ በኋላ ደግሞ እንደገና በ54ኛው ወይም በ55ኛው ደቂቃ ላይ የሚያስገርም ቮሊ ነበረ ፓሊኒያ የሞከረው። ይህንንም ኳስ እንደዚሁ ግብ ጠባቂው ሴኔላመንስ መልሶታል። ይህም ሀቮሊ ወደ ግብነት መቀየር የሚችል ነበርና ተደጋጋሚ ማጥቃቶቻቸው ፍሬያማ ሊያደረጓቸው እንደሚችሉ እኛም በቀጥታ ስርጭት ፕሮግራማችን ላይ ስናነሳው ነበር። በኋላ ተቀይሮ የገባው ማቲያስ ቴል 84ተኛው ደቂቃ ላይ ተቀይሮ በመግባት የአቻነቷን ጎል ማስቆጠር የቻለበትን እድል ፈጥሯል። ይሄ በተለይም በቃ ጨዋታው ላይ የበለጠ ሶስት ነጥብ እንዲያገኙ ያነሳሳቸው 84ተኛው ደቂቃ ላይ ነው ጎሉ የተቆጠረው። ዴስቲኒ ኦዶጊ ይህን ኳስ አሲስት አድርጎለታል። ያንን ተመልክተናል። ከዛ በ88ኛው በ91ኛው ደቂቃ ደግሞ ዊልሰን ኦዶበርት የመታውን ኳስ ሪቻርልሰን ጨርፎት፣ ያ ኳስ ተቆጠረ። ጨዋታው ሁለት ለአንድ ቀጠለ፣ በቶተና መሪነት። ኦልሞ 91ኛው ደቂቃ ላይ ነው የተቆጠረው። ጨዋታው በቶተና ማሸናፊነት ሊጠናቀቅ እንደሚችል ነው ሁላችንም ስንገምት የነበረው። ዩናይትድ እንደሁም ቤንያሚን ሼሽኮ በጉዳት ምክንያት ወጥቷል ። እዚህ ጨዋታ ላይ እንደተመለከት ነው እና ዩናይትድ ቅያሪዎቹን በጊዜ ነበር የጨረሰው። እንደተመለከት ነው። ቤንያሚን ሼሽኮ ገባ። ሌኒዮሮ ኡጋርቴ፣ ማሰን ማውንት፣ ዲዮጎ ዳሎ ተቀይሮ የገቡ ተጫዋቾች ናቸው። ስለዚህ ወዲያውኑ ቅያሪ ማድረግ አልቻለም ሩበን አሞሪም ሞሪም። ሼሽኮ ወጣ በጉዳት ምክንያት በአስር ተጫዋች ነው ቀሪዎቹ እንደ እቃዎች ለመጫወት የተገደዱት። ያቺ መጨረሻ የማዕዘን ምት ስትሻማ የቡርኖ ፈርናንዴዥ የማዕዘን ምት ሴኒ ላመንስም የማንቸስተር ዩናይትድ ግብ ጠባቂ ያንን የማዕዘን ምን ለመሻማት ወደ ጎል ገብቶ ነበር፣ ወይም ወደ ጎል ሳጥን ውስጥ ገብቶ ነበር። በሚገርም ሁኔታ ማቲያስ ዴሊት ያቺን ኳስ በግንባር በመግጨት አስቆጠራትና ጨዋታው ሁለት ለሁለት እንዲጠናቀቅ አድርጓል። በሽርፍራፊ ሰከንዶች ነው ይሄ ጎል የተቆጠረውና ማንችስተር ዩናይትድ ከዚህ ጨዋታ አንድ ነጥብ ይዞ የወጣው ማለት ነው። እና ጨዋታው ላይ በአጠቃላይ ስንመለከት የነበረው አጠቃላይ ምስል የሚሰጠን ጉዳይ ይህንን ይመስላል። ጨዋታውን ለተመለከተ በአጠቃላይ እስታቱ ምን አይነት ቁጥሮችን ይነግረናል የሚለውን ነገር እንግዲህ ስናይ በማንችስተር ዩናይትድ እና በቶተናም በኩል ጨዋታው አንድ ለአንድ ይጠናቀቅ እንጂ በሁለቱ በኩል የነበረው እንቅስቃሴ በጣም ተመሳሳይ ነበረ። ቶተናሞ ስፐርስ አስር ሙከራዎችን ሞክረዋል፣ አራቱ ኢላማቸውን የጠበቁ ነበሩ። በማንቸስተር ዩናይትድ በኩል አምስት ሞክረዋል፣ ሁለቱ ኢላማቸውን የጠበቁ ነበሩ። የማንቸስተር ዩናይትድ ኤክስፔክትር ጎል 0.63 ነው። የቶተናሞ ስፐርስ 0.96። 55 በመቶ ቶተናሞች ኳስ ተቆጣጥረዋል፣ ማንቸስተር ዩናይትዶች ደግሞ 45 በመቶ እዚህ ጨዋታ ላይ ኳስ ተቆጣጥረዋል። እና ይህንን ጨዋታ በተመለከተ እንደው በዚህ ጨዋታ ላይ ነጥብ ይዘው በመውጣታቸው ማስተር ዩናይትዶች አቻ በመውጣታቸው ደስተኛ የሚሆኑበት ውጤት ነው ወይ? በእርግጥ አምስት ተከታታይ ጨዋታ ዩናይትድ አልተሸነፈም። ሰንደርላንድን አሸንፏል። ሊቨርፑልን አሸንፈዋል። ብራይተንን አሸንፏል። ባለፈው ሳምንት ከኖቲንጋም አቻ ተለያይቷል። አሁንም ደግሞ ከቶተናም ጋር አቻ ተለያይቷል። ያውም በሰባት ተከታታይ ጨዋታዎች ላይ ማንችስተር ዩናይትድ ይህንም ቡድን ማሸነፍ አልቻለም። አምና አራት ጊዜ ተገናኝተው ሁለቱም በፕሪምየር ሊግ፣ አንዱም በካራቦ ካፕ፣ አንዱም በኤሮፓ ሊግ ሁሉንም ማሸነፍ የቻለው ቡድን የቶተናም ስፐር ስብስብ ነው። ስለዚህ ይህንን ጨዋታ ቢያንስ አንድ ነጥብ ይዞ መውጣት ከዚህ ጨዋታ አንድ ነጥብ ይዞ መውጣት ለማንቸስተር ዩናይትድ ምናልባትም ደግሞ በዛ በተከታታይ ጨዋታዎች ላይ በቶትናም ሲወሰድባቸው ከነበረው የበላይነት አንጻር የመጨረሻዎቹን 15 ደቂቃዎች ደግሞ በ10 ተጫዋቾች አስገዳጅ በሆነ ሁኔታ ሲጫወቱ ስለነበረ ምናልባትም ይሄ አለመሸነፋቸው አንድ ጥሩ የሚባል ነገር ሊሆን ይችላል። እንግዲህ በኦክቶበር ወር በጣም ጥሩ ጊዜን ነው ማሳለፍ የቻለው ማንችስተር ዩናይትድ፣ በዚህ በኖቬምበር ወር ያንን ጥሩ ግስጋሴ እንዲያስቀጥል እድል የሚሰጠው ጉዳይ ሊሆን ይችላል። ይህንን ጨዋታ በአቻ ውጤቱ ለለ ሁለት በሆነ አቻ ውጤት ማጠናቀቁን ተከትሎ እና ዩናይትድ በእርግጥ ከቶፕ ሲክስ የሚያስወጣው ውጤት ነው ይሄኛው ጨዋታ ላይ ምናልባት ቢያሸንፍ ኖሮ ደረጃውን በደንብ ማሻሻል ይችል ነበረ። ነገር ግን ወደ ኢንተርናሽናል ብሬክ ሲያመሩ አሁንም በጥሩ ስነ ልቦና እንዲያመሩ ወደ ብሔራዊ ቡድን ጨዋታዎች ተጫዋቾች በሚያመሩበት ጊዜ ከጥሩ ስሜት ጋር እንዲሄዱ የሚያደርግ ውጤት ነው። ግን ደግሞ ማንችስተር ዩናይትድ የጨዋታውን ውጤት አሳልፎ የሰጠው በራሱ እጅ ነው። ምናልባትም ደግሞ ከሩበን አሞሪም ጋር የውጤት ችግር ወይ ደግሞ የወጥነት ችግር ጥያቄዎች ሊነሱ ይችላሉ። ከዛ ባለፈ ግን የጌም ማኔጅመንት ወይም ደግሞ ጨዋታውን በደንብ ማኔጅ የማድረግና የመቆጣጠር ችግር በማንቸስተር ዩናይትድ በኩል ተመልክተናል። ምክንያቱም ማንቸስተር ዩናይትድ አንድ ለባዶ እየመራ ረጅም ደቂቃዎችን ቆይቷል፣ ሁለተኛ ጎልም አላስቆጠረም እና እስከ ሰማንያ አራተኛው ደቂቃ ድረስ ቶተናም ስፐርስ በጣም በትዕግስት የማንቸስተር ዩናይትድን ጎል ለማስከፈት ከፍተኛ ጥረት ሲያደርግ እንደነበር አይተናል። ስለዚህ ማንቸስተር ዩናይትድ በራሱ እጅ ነው ይህንን ነጥብ ሳያገኝ የቀረው ወይም ሶስት ነጥቡን ሳያገኝ የቀረው። ግን እንደዛም ሆነ ደግሞ አሁንም ቡድኑ ደግሞ በእንዲህ አይነት ሁኔታ ውስጥ መቀጠሉ ባለመሸነፍ ሁኔታ ውስጥ መቀጠሉ ለማይስተር ዩናይትድ ጥሩ ይመስላል። ነገር ግን ቶፕ ፎር ወይም ቶፕ ፋይቭ ለመግባት በሚደረገው ፍልሚያ ግን ማይስተር ዩናይትድ ከኦዲዮ ነጥቦችን ድሮፕ እያደረገ መሄድ የለበትም። ጨዋታዎችን ማሸነፍ፣ ቶፕ ፎር ለመግባት የሚደረገው ፉክክር ላይ አሁንም የበለጠ ጫን ብሎ መግፋት ይጠበቅበታል። ይህንን ነገር ማንሳት በጣም ተገቢ ጉዳይ ነው የሚሆነው። ከዚህ በተጨማሪ ግን በማይስተር ዩናይትድ በኩል አንድ የሚነሳው ጥሩ ነገር የግብ ጠባቂው ሴኒ ላመንስ ጉዳይ ነው። ይሄ ጨዋታ ምናልባትም ደግሞ ለሴኒ ላመንስ በደንብ ራሱን ያሳየበትና ለማንስተር ዩናይትድ ምን ያክል ወሳኝ ግብ ጠባቂ መሆኑን በደንብ ያስመሰከረበት የጨዋታ መርሃ ግብር ነው። ተጫዋቹ አሁን ከቡድኑ ጋር በጣም በአስገራሚ ሁኔታ ነው እየተላመደ የሚገኙ አዲስ ፈራሚ ነው። ለእንግሊዝ እግር ኳስ ባህል አዲስ ነው። በቤልጅየም ሊግ በሮያል አንትወርፕ በተባለ እግር ኳስ ክለብ ነው ሲጫወት የነበረው ስለዚህ በአንድ ጊዜ እንግሊዝ ፕሪሚየር ሊግ ላይ መጥቶ ብዙ ነገሮችን ላይላመድ ይችላል። በፍጥነት ግን ተጫዋቹ ደግሞ የነበረው ፐርፎርማንስ በየጨዋታዎቹ ላይ ምናያቸው የተጫዋቹ እንቅስቃሴዎች እጅግ በጣም አስገራሚዎች ናቸው እና በተለይም ደግሞ በሁለተኛው አጋማሽ እነዛ ያደረጋቸው ሁለት አደገኛ የሚባሉ ሴፎች፣ ከሀምሳኛው ደቂቃ በኋላ ያደረጋቸው እነዛ አደገኛ የሚባሉ ሴፎች ማንችስተር ዩናይትድ ከዚህ ጨዋታ አንድ ነጥብ ይዞ እንዲወጣ ያደረገው ጭምር ነው። እንዲሁም የማንቸስተር ዩናይትዱ ስፖርቲንግ ዳይሬክተር ዤዘን ዊልኮክስ ስለዚህ ቤልጅማዊ ግብ ጠባቂ አንድ አሴታቸውን ሰጥተው ነበረ እና በጣም ምርጥ የሆነ ፖቴንሻል ያለው ግብ ጠባቂ አሁንም እንመለከታለን ወይም ሁልጊዜ እንመለከታለን የሚል ሀሳባቸውን ነበር የሰጡት እና ሴኒ በጣም ጥሩ ግብ ጠባቂ እንደሆነ እኚ ሰው ተናግረዋል። ከዛ በተጨማሪ ግን በቡድን ውስጥ ደግሞ ያለው ሚና በጣም ከፍተኛ እየሆነ መጥቷል። በየጨዋታዎቹ ላይ የሚያረጋቸው ሴቮች ክለቡን ሴቭ ለማድረግ የሚያረገው ጥረት በራሱ እጅግ በጣም አስገራሚ ነው እና ምናልባትም ክሊንሺት ይዞ ለመውጣት እየተቸገረ ሊሆን ይችላል። በብራይተኑ ጨዋታ፣ በሊቨርፑሉ ጨዋታ፣ በኖቲንጋሙ ጨዋታ እንደገና ዛሬም እንደዚሁ ክለቡ ጎል ሲቆጠርበት እያየን ነው ግን ደግሞ ይሄ ጎል የሚቆጠርበት ምክንያት የእሱ ችግር ብቻም ሳይሆን በአጠቃላይ የቡድን የመከላከል መዋቅርም ችግር እንደሆነ ማንሳት በጣም ተገቢ ነው እንጂ ሴኔ ላመንስ እዚህ ጨዋታ ላይ ያሳየው ፐርፎርማንስ የምርም የጨዋታው ኮከብ የሚያስብለው ምክንያቱም እነዛ ሁለቱ አደገኛ የሚባሉት ኳሶች ከመቆጠር የሚያግዳቸው አንዳች ነገር አልነበረም ምናልባትም ይሄ ግብ ጠባቂ እነዛን ኳሶች ባያድናቸው ማንቸስተር ዩናይትድ አንድ ነጥብ ይዞ የመውጣቱም ነገር አጠራጣሪ ይሆን ነበር። ግን ሴኒ ላመንስ ደግሞ በብቃት ይሄን ነገር ተወጥቶታል እና የዚህ ተጫዋች ፐርፎርማንስ በጣም አስገራሚ እንደነበር እዚህ ጨዋታ ላይ ማንሳት በጣም አስፈላጊ ነገር ነው የሚሆነው። ከነዚህ ነገሮች በተጨማሪ ግን ሌሎች ነገሮችንም ደግሞ እናነሳለን። መሐመድ ቅዱስ በቶተናም በኩል የለም እና ያ መሆኑን ተከትሎ ያለ መሐመድ ቅዱስ እንዴት ነው ክለቡ እየተንቀሳቀሰ የሚገኘው? ምክንያቱም መሐመድ ቅዱስ ወደ ቶተናም ሳይመጣ በፊት ከእነ አርሰናል ጋር ስሙ ተያይዞ ሲነሳ የነበረ ተጫዋች ነው እና ደግሞ በዚህ ውድድር ዓመት በተከታታይ ጨዋታዎች ላይ በመጀመሪያዎቹ ጨዋታዎች ሲሰለፍ ስናየው ነበር። በኋላ ላይ ግን በጉዳት ምክንያት ከቡድኑ ስብስብ ጋር አብሮ የለም። እንግዲህ ይህ የአራት ሶስት ሶስት የአሰልጣኙ ፎርሜሽን ራንዳል ኮሎማኒን ከፊት ለፊት እንዲያሰልፉ፣ ሪቻርድ ልሰን በግራው መስመር በኩል እንዲጫወት፣ እንዲሁ ደግሞ ፓፔ ማታርሳር ከፓሊኒያ ጋር በመሀል ሜዳው ላይ እንዲጣመርና በግራ ተመላላሽ ቦታ ላይ ዴስቲኒ ኦዶጊ እንዲሰለፍ አሰልጣኙ አድርገዋል ማለት ነው። እንግዲህ ሪቻርልሰንንም ኮሎሙዋኒንም ስትመለከቷቸው ሁለቱም ተመሳሳይ አይነት ፓተርን ያላቸው የዘጠኝ ቁጥር ሚና መወጣት የሚችሉ ተጫዋች ናቸው። ግን ሁለቱንም አንድ ላይ በማሰለፍ ሪቻርልሰንን በግራ ቦታ ላይ እንዲሁ ደግሞ በዘጠኝ ቁጥር ቦታ ላይ ይሄንን ተጫዋች እንዲጫወት ኮሎሙዋኒን እንዲጫወት ነው አሰልጣኙ ሲያደርጉ የተመለከት ነው። እና በባለፈው ዓመት እንግዲህ ክለቡ የዩሮፓ ሊግ ፍጻሜ ላይ ደርሶ ያንን ዋንጫ ሲያነሳ በማጥቃቱ በኩል የሚነሱ አንዳንድ ጥሩ ነገሮች ነበሩ እና አሁን ያለው ለውጥ ብለን የምንመለከተው በተለይም ደግሞ እንደዚህ አይነት የፊዚካል ፋይቶች በሚጠይቁ ጨዋታዎች ላይ ሪቻርድሰን የሆነ ማድረግ የሚችላቸው ጥሩ ነገሮች አሉት። በዚህ ጨዋታ ላይ ሁለተኛው አጉል ስትቆጠር ቆጠር የግብ ጠባቂውን አቅጣጫ ከማስቀየር ወይም የግብ ጠባቂውን አቅጣጫ ከማሳት አንጻር የተወጣው ሚና በጣም ትልቅ የሚባል ነበር። እንግዲህ አሁንም ቢሆን ተጫዋቹና ሲሞንስ በተለይም ሪቻርልሰን እና ሲሞንስ ጥሩ የሆነ መናበብ ለማሳየት እየተቸገሩ ይገኛሉ። ያው ለመላመድ በጣም ጥቂት ጊዜ የሚወሰደበት ይገኛል። ሲሞንስ ግን ደግሞ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ካሳዩ የቶተናም ተጫዋቾች መካከል አንዱ ነው። ድስፔንስ በመስመሮች በኩል እየሮጠ በግራው መስመር በኩል እየሮጠ የቶተናምን የአጥቂ መስመር ተጫዋቾች ለማገዝ ከፍተኛ ጥረት ሲያደርግ ነበር ግን ደግሞ ፋይናል ሰርድ ላይ እነዛን ጥራታቸውን የጠበቁ ኳሶች ስፔንስ ሲያቀብል ነበር ወይ፣ ራሱን የቻለ ጥያቄ የሚፈጥር ጉዳይ ነው። ቶማስ ፍራንክ እንግዲህ በቀጣዮቹ ጨዋታዎች ላይ እንዴት አድርገው ፕላናቸውን ሊያስተካክሉ ወይም ደግሞ ሊቀይሩ ይችላሉ። ምክንያቱም እንዲህ አይነቶቹ ፕላኖች ውጤት ሊያመጡ ይችላሉ፣ ላያመጡ ይችላሉ። ግን ደግሞ በዚህ ጨዋታ ላይ ቶተናም ራሱ ልክ የማንችስተር ዩናይትድ እንዳነሳ ነው እጁ የገባውን ሶስት ነጥብ ነው እንደገና ደግሞ በጥቂት ደቂቃዎች ውስጥ አሳልፎ በሽርፍራፊ ሰከንዶች ውስጥ የሰጠው። በሁለተኛው አጋማሽ ላይ የነበራቸውን የበላይነት ለምንድን ነው የመጀመሪያው አጋማሽ ላይ ማሳየት ያልቻሉት የሚል ጥያቄ እዚህ ጋር ማንሳትም ይኖርብናል እና ቶትናሞስ ፐርስ አሁንም ቢሆን የወጥነት ጥያቄ ወይ ደግሞ ከወጥነት ጋር ተያይዞ ጥያቄ የሚነሳበት ቡድን ነው። አዲስ ፈራሚው ቅድም እንዳነሳ ነው ዣቪ ሲሞንስ አሁንም ፕሩፍ ማድረግ ይጠበቅበታል። በተከታታይ ጨዋታዎች ላይ የቡድኑን ውጤታማነት ለማምጣት ምክንያቱም ሲጠበቅበት የነበረ ብዙ ነገር ነበረ። ቼልሲም ተጫዋቹን ሊያስፈርመው ሲንቀሳቀስ ቆይቷል። በኋላ ግን ቶተናም ደግሞ ተጫዋቹን የግሉ አድርጎታል እና በዚህ ምክንያት እንግዲህ ይህንን ተጫዋች ማግኘት ወይም ደግሞ ይህንን ተጫዋች ወደዚህ ክለብ ውስጥ ካመጡ በኋላ ግን የተሻለ ፐርፎርማንስ ደግሞ ማሳየት በጣም የሚጠበቅበት ጉዳይ ነው። ግን ያንን ለማድረግ ደግሞ የተወሰነ ጊዜ እንደሚፈልግ ሁኔታዎች በደንብ እያሳዩን ይገኛሉ። ቶተናሞ ስፐርስ ግን በሊጉ በሜዳቸው ያከናወኑትን ያለፉትን ሀያ ጨዋታዎች ሶስቱን ብቻ ነው ማሸነፍ የቻሉት እና ምን ያክል ቶተናሞ ስፐርስ በፕሪሚየር ሊጉ በሜዳው ሲጫወት እየተቸገረ እንዳለ የሚያሳይ ቁጥራዊ መረጃ ነው የተመለከተ ነው። ለማንኛውም ግን ዞሮ ዞሮ ጨዋታው በዚህ ውጤት ተጠናቋል። ቀደም ሲል እንዳልኩት የቤንያሚን ሼሽኮ በጉዳት ምክንያት መውጣት ጥሩ የሚባል ምልክት አይደለም። አሰልጣኙም ቢሆን እንደተናገረው ሩበና የራስ መተማመኑን ከማጣቱን በላይ መጎዳቱ በጣም የሚያስጨንቅ ነው የሚል ሀሳብ ነው የሰጠው። እና በአስር ተጫዋች እንግዲህ ዩናይትድ ለመጫወት ተገዷል፣ በቤንያሚን ሼሽኮ ጉዳት ምክንያት። ከግብ ጠባቂ ፊት ለፊት ኳስ አግኝቶ ነበረ፣ ያንን እድል ለመጠቀም ጥረት ያደረገው ነገር ግን የቶተናሙ ተጫዋች ምናልባት ካልተሳሳትኩ ሚኪ ቫን ደ ቨን ይመስለኛል ያንን ኳስ ለማስጣል ያንን ሸርተቴ ሲወርድበት ከዛ በኋላ ንክኪው እንኳን ብዙም አልነበረም። ግን ከኳስ ውጭ በነበረ አጋጣሚ ነው እንግዲህ ያ ጉዳት ያጋጠመውና ተጫዋቹ ተቀይሮ ሲወጣ ተቀይሮ ባይወጣም ከሜዳ ሲወጣ የተመለከተ ነው። እና ጨዋታው በእንደዚህ አይነት ሁኔታ ነው እንግዲህ ሊቀጥል የቻለው። በኋላ ማንቸስተር ዩናይትድ በመጨረሻ ደቂቃ ባስቆጠራት የማቲያስ ዴሊት ጎል ጨዋታው ላይ አንድ ነጥብ ይዘው መውጣት ችለዋል ማለት ነው። ከዚህ ጨዋታ ጋር ተያይዞ ብዙ ነጥቦችን ማንሳት ይቻላል። አሰልጣኙ እንግዲህ ጨዋታው ላይ ሁለት ነጥቦችን ጥለናል የሚል ሀሳብ ነው ያነሳው ሩበና ሞሪም። ሶስት ነጥብ ያስፈልገን ነበር እና በጨዋታው በተወሰነ መንገድ ብስጭት ተሰምቶኛል፣ ከቶትናም ሁለተኛ ጎል በኋላ ተጫዋቾቼ ባሳዩት ምላሽና ሪያክሽን ደስተኛ ነኝ፣ ኩራት ተሰምቶኛል ብለዋል ሩበና ሞሪም በአንጻሩ ማቲያስ ዴሊትም የሰጠው ሀሳብ ተመሳሳይ ነው። ማሸነፍ ይገባን ነበር የሚል አስተያየት ነው የሰጠው። እንግዲህ በመጨረሻ ደቂቃ ያችን ጎል ያስቆጠረው ተጫዋች በቶተናሞችም በኩል የነበረው ስሜት ተመሳሳይ እንደሆነ መናገር ይቻላል። ጨዋታው ለማንኛውም በዚህ ውጤት ተጠናቋል። እንግዲህ ከኢንተርናሽናል ብሬክ መልስ ደግሞ ከባባድ ጨዋታዎች የሚኖሩ ይሆናል። በተለይ ለቶተናሃም የአምናው ታሪክ እንዳይደገም አምና 17ኛ ነው ክለቡ በዛ ሲዝን ላይ የጨረሰው እና ያ ነገር እንዳይደገም ተከታታይ ጨዋታዎች ላይ ውጤት ማስመዝገብ የግድ ይጠበቅበታል። እንግዲህ ከኢንተርናሽናል ብሬክ መልስ ከአርሰናል ጋር ነው በሰሜን ለንደን ደርቢ ከሜዳቸው ውጭ የሚጫወቱት። ከዛ በመቀጠል ከፔዤ በቻምፒየንስ ሊግ ይጫወታሉ። ከፉልሃም፣ ከኒውካስል፣ ከብሬንትፎርድ ከባባድ ጨዋታዎች፣ ቢያንስ አምስቱ ጨዋታዎች ከባባድ ናቸው። እስከ ታህሳስ ወር መግቢያ ድረስ የሚያከናውኗቸው መርሃግብሮች መርሃግብሮች። በኋላ ደግሞ እነ ኖቲንግሃም፣ ሊቨርፑል፣ ክሪስታል ፓላስ ይመጣሉ እና ቶተናሃም በደረጃ ሰንጠረዡ ላይ ቶፕ ፋይፍ ገብቶ ለማጠናቀቅ አሁንም በደንብ ራሱን ማሻሻል እንዳለበት የተመለከትንበት የጨዋታ እለት ነበር። ጨዋታው እንዴት አያችሁት? ሀሳቦቻችሁን በኮሜንት ላይ እየገባችሁ ልታጋሩ እንችላላችሁ። የቀጥታ ስርጭት ፕሮግራማችን አርሰናል ከሰንደርላንድ ይቀጥላል። እሱም ፕሮግራም በቀጥታ ስርጭቱ እንድታደምጡን እንጋብዛለን። ከእኛ ጋራ መልካም ጊዜ።